ልጆች ስለሚናፍቆኝ ነው እንጂ ባንቺ የሚያለቅስም ሚያዝንም የለም። ልንገርሽ አንድ ነገር ልጄ ደግ አደረገች እያልሽ ፕራውድ ሆነሽ የምታደረጊው ነገር ይሄ የሰይጣናዊ ስራቸውን ነው። ሁለተኛ ደግሞ እኔ ምስክርነት ነው የሆንሽኝ። አሁን ፍርድ ቤት ቀጠሯለኝ ያልሽውን አስተርጉሙ ማቅረብ እኮ ነው። ልጆቼ እንዴት እንደተወሰዱ ለፍርድ ቤቱ ማቅረብ እኮ ነው። እንዳንቺ አይነት ሰይጣን እንደሆነ አንቺ

እኛ እኮ ዘንድሮ ተሳቀን ሞትን እኮ ተው ሚል በዛ። እንዴት እናውራ እንዴት እናውራ? ተው ሚል በዛ። የእሷ ቲፎዞዎች በዙ። ተቃዋሚ ተቃዋሚ በዛብን። እንወድሻለን አይ ነው እናንተማ እናንተማ እንደምትወዱኝ ያውቃሉ። ማይ ስዊት አይዞሽ የኔማር ገብርኤል አለ። ፍርዬ ባክሽ ንገርኝ። አልጋሽ አይነጠፍም። ኧረ ተነጥፏል ተነጥፎ ማን ፈታ እያልሽ እኮ ነው። አርሴማ ፍርዬ ታደለሽ። ፑር ሄርትዬ ስልሽ አሁን ፒውር ሄርት። ጆሲ ጆሲ እንዴት ነህ ፍርዬ? እንዴት ነሽ? አለሁልህ። ሰላም ነው አለው። እግዚአብሔር ይመስገን። ባለፈው አየሁሽ ከሞን ጋር ፍለርት እያደረግሽ። ከኔ ውጭ አላረኩም። ከአንተ ውጭ ወደ ውጭ ጆሲዬ። ፍርዬ ቆይ አንዴ ዙም ላርግ። በእናትሽ ደረት ያልባል እየወጣ ነው። እሺ አንተ ወፈር ምን ሆነህ ነው የጠቆርህ? ብዬሽ አሪፍ ነው ያለው። እንትኗ ጃኒ ሻወር አስገባችኝ እኮ እግዚአብሔርን። አሁን አሁን ሻወር ተቀጥቼ ምናምን ብታይ፣ ሩዋንዳ መስሎኝ ሰፈሩ። አልጋ ላይ ነሽ እንደ? አዎ አልጋ ላይ ነኝ ብቻዬን። አዎ ማን አለኝ ሌላ። አይ እንትን ነው፣ ምን ጥሩ ነው። ጆሲ ትለያለህ እኮ ሁሌ ትለያለህ እኮ። ጥሩ ነው። ሻወር ገብተሽ በረደሽ ማለት ነው? በርዶኝ አልጋዬ ላይ ገባሁ። ኖ ተሽኮረመመ። ሁሌ ነው የሚሽኮረመመው። አታውቁትም እንዴ ጆሲን? አረ አረ፣ ዛሬ ማን ነ የማሽኮረመምሽ? እን እረ፣ ጆሲ አንተ ግን ለምንድን ነው የጠፋው? እንትን ነው በጣም የሆነ ቢዝነስ እዚህ ክሬት እያደረኩኝ ለዛ ነው የጠፋት። ግን ተስማምቷል ጆሲ ወፍርሃል ምናምን ነገር። አዎ እየበላው እየተኛው ምናምን እኮ ነው። ፍቅረኛ ሳይኖር ሲቀር እኮ ትወፍራለህ። ፍቅረኛ ሲኖር ግን እስትረስ ናቸው፣ አይደለም ሰምታይምስ? እረ ሁሌ ናቸው እንጂ ጭቅጭቁስ በቃ ዝም ብሎ በቃ ያለ ፍቅረኛ መኖር እኔ አሁን የምመክረው እንደዛ ነው። በቃ እኔ ሁሉ ብታይ ቁጭ ብዬ ዛሬ እያሰብኩኝ እንዲህ ብቻ መኖር ሰላም አለው እያልኩ ነበረ። ጭቅጭቅ በዛብኝ። አዎ ግን ፍሪ አሁን ነው ጥያቄ። ሲያምርሽስ? ማለት ሲያምርኝማ? ረ ጆሲ ጨምራል። ሲያምርኝማ ወጣ ነው ወጣ ብዬ ማየት ነዋ ማየት ነው ብላለች። ምን እንደምታይ አላቅምሽ። ኖ ማለት ያው ዞር ዞር ብዬ ለትዳር የሚሆን እፈልጋለሁ ሲያምረኝ። ምን ይመስላል? አዎ አይ፣ አሁን ለምሳሌ ፍሬ በዚህ ሰዓት የማግባት ሲችዌሽን ላይ ብትሆኝ ተገቢያለሽ? ጆሲ ምናለ መሰለ አምናት ሬዲ ይሄ ትክክለኛ ዲፕ ሪሌሽንሽፕ አልፈልግም። እንደዚህ ኮንትሮል የሚያደርገኝ አልፈልግም ሁሌ አታክ የሚያደርግህ አለ። ቶክሲክ የሆነ ሪስ እሱ አያስፈልገኝም። በአሁን ሰዓት ስንት በወር ስንት ያምርሃል? ምን አገባ? እንደዚህ አይነት አንዱ ምን አለ ልንገርክ። ከአማዞን ጃኒ መጣች። ቆይ ላስገባት።

ላይ በመነፀር ነው አቤት ጃኒ ሰላም ነው እንዴት ነህ አለሁ እግዚአብሔር ይመስገን ሁሉ ሰላም እግዚአብሔር ኖፍሬ የምር እኔ ጆይ እኔ እኮ ለአወራሁ ነው የገባሁት። ኖ መጥቼ ልስጥሽ እኔ ተጫወቱ እና እኔ መጥቼ ልስጥሽ ነው የማልወጣላችሁ። ብሎክ አድርጎኛል። አንቺ ከወጣችሁ እኔ እና እሱ አንድ ላይ መሆን አንቺ ነው ብሎክ አድርጎኛል። አዎ ኦኬ ሪሎ

አይ ኖ ኢስ ኦኬ፣ በቃ ችግር የለም። አይ አናዳኝ ነበር በሆነ ነገርና ለዛ ነው ኢስ ኦኬ፣ በቃ ችግር የለም። ሰው ይጋጫል፣ ይታረቃል፣ ምናምን ምናምን ነገር ፋራ ሆና እኮ ነው። እኔ አንዳንዴ አራዳ ተመስሎኝ ፋራ ሆነች ብ ሆነሳለ። ለዛ ነው እበቃ አራዳ ተመስሎኝ ነበር ጃኒ፣ እና ፋራ ስትሆንብኝ ኖርማል ይኖርማል፣ ችግር የለም የሚመክራት ሰው ያስፈልጋል። ከጎኗ ጋይድ የሚያደርጋት ሰው ያስፈልጋል። ኖ እናንተ ጓደኛ ናችሁ፣ ሁሌ አብራችሁ ስትጫወቱ ምናምን ደስ ት ሳቢ አልገባኝም። ስማርት መሆን አለብሽ፣ ገብሻል። ስማርት እና ለዛ ነው እኔ እንደዛ ያልኩት እንጂ እኔ አይዶን ኬር ምስ ኖርማል። ግን የሚመክሪ ሰው ይሆን በሰል ያለ ሰው ምናምን ያስፈልጋል። ካልሆነ ኖ ኖ ለዛ ነውኒ ሶኪያ እንደጉድንክፍሬንጨትይይቻእ እናንተ እንጫወት ወይስ ለአራት ፍሬ አሆነ እንጫወት፣ እኔ እኔ እወጣለሁ፣ በቅቶኛል። ጌም ዛሬ አሁን ከላይ ለወጣ ነው። ውጭ አላልሽኝም፣ አታስቀምጭኝም። ካልሆነ ጌታን አሁን ለወጣ ነው። እመቤቴን አሁን ለወጣ ነው። በቃ እግዚአብሔርን በቃ ፒስ ነይሽ። በቃ እኛ ጋር እኮ መሽቷል እኮ ጆዬ፣ ድንገት እየተጮትን ከሆነ ጊፍት ምናምን ካለብሽ ልክ ጌሙ ሲያልቅ ሰጠት። አረ ጆዬ ታቀኛለ እኔ አንተንማ አላስቀጣም እኮ ተስጠኝና ቀንሰዋለን። ኢትኦኬ ይህ በቃ መጣው ቻው